ቬትናም እምነት የሚጣልባት የኢትዮጵያ ሕዝብ ወዳጅ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቬትናም ፕላስ ጋዜጣ ዛሬ ዘግበዋል። የቬትናም ፕሬዝዳንት ፕሬዚዳንት ሎንግ ሱንግ በበኩላቸው የጠቅላይ ሚኒስትሩ ይህ ጉብኝት በሁለቱ አገራት መካከል ያለውን ግንኙነት እንደሚያጠናክርና አዲስ ምዕራፍ እንደሚከፍት መናገራቸውን ዘገባው አስረድቷል። በሚቀጥለው ሐምሌ ወር የኢትዮጵያ አየር መንገድ ከአዲስ አበባ ወደ ቬትናም አዲስ በረራ ለመጀመር ማቀዱን የገለጹት ፕሬዝዳንቱ ይህም የሁለቱን ሀገራት ወዳጅነት እንደሚያጠብ ማስታወቃቸውን ዘግቧል። ፕሬዝዳንቱ ጨምሮም ፕሬዝዳንት ታዬ አስከስላሴ ቬትናምን እንዲጎበኙ ግብዣ ማቅረባቸውን ጋዜጣው አስረድቷል። ጠቅላይ ሚኒስትሩ ሰሞኑን ከባለቤታቸው ጋር ወደ ቬትናም ማግናታቸው የሚታወቅ ነው። አጠቃላይ አጠቃላያን በማስመልከትም ምን ላይ ነው ወሳኝ ወሳኝ የሆኑት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ቬትናም መንግስት ምን እንዳለና የኢትዮጵያ መንግስትና ቬትናም መንግስት ምን አይነት ስምምነት ከደረሱት መካከል አንዱን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ፣ ከሚኪ ታቦር እንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።